እኔ እንድትለየኝ እኔ እንድትርቀኝ አልፈልግም። እግዚአብሔርን ነፍሴ እየተጨነቀ ነው። እኔ እኔ ጋይስ የሩታን የዋህነት ያየውበትን ቪዲዮ ነው ዛሬ በሩታ ቻናል በተለቀቀው ቪዲዮ ላይ በደንብ ያየውት ማለት ነው። እች ልጅ አሁንም ድረስ ማለት ነው ደካማ ጎኗ አብርሽ ነው። በቃ በደንብ እያየንበት ነው። አብርሽ መጥቶ በተወሰነ መልኩ ተለሳልሶ የሆነ ነገር ካላት እች ልጅ እንደምትመለስ በደንብ እያየን ነው። ታዲያ የዚህን ያክል የምትወድን የዚህን ያክል የምትንሰፈሰፍል የዚህን ያክል ዋጋ የምትከፍልልህን ልጅ የዚህን ያክል ማጉላላት፣ የዚህን ያክል የምትወድህን የዚህን ያክል ቦታ የምትሰጥህን ልጅ የዚህን ያክል ማጉላላቱ ለምን አስፈለገ? አብረሽ ምሬ ነው የምልህ። ትናንትና በለቀቀው ቪዲዮ በጣም ብዙ ቻጅን ተደስተን፣ በጣም ብዙ ነገር ሲባል ነበረ። በቃ በጣም ብዙ ሰዎች ማለት ነው ደስ ብሏቸው በጣም ብዙ ነገሮችን ሲሉ ነበርና፣ ዛሬ ላይ ደግሞ ቀን ላይ ከሄርሜላ ጋር ሌላ አይነት ቪዲዮ ለቀህ ነበረ። ቀን ተናገር የነበረ ፍላጎተ ሩታ ከሆነች ለምንድን ነው ወደዚህ ወደዚህ የምትለው? በእርግጥ የሆነ ሰዓት ላይ መጥተህ አብዛኛውን ነገር ተናግራለ። እኔ በስሜቴ መመራ አይነት ሰው እንዲህ ነህ እንዲህ ነህ ስላለኝ አቋሜን መቀየር አይነት ሰው አይደለሁም ምናምን ብለናል። ግን አቋመን መቀየር ወይም ያለ መቀየር ጉዳይ ሳይሆን እቺ ላንተ አንተን ስታይ ሙሉ ማንነቷን ትታ እራሷን ቀይራ እንደ አዲስ ፈገግ የምትል የምሬ ነው ዛሬ ኔ ሩታ በምታደርገው ነገር ዘና ስትል ሳያት ምናምን ምን ያከለች ልጅ አንተን እንደምትወድ ምን አይነት ቦታ ለአንተ እንዳላት የምር በጣም እድለኛ ሰው እንደሆንክ ነው እኔ ያየሁት፣ ማለት ነው። ይሄ በጣም ለተመረጡ ሰዎች የሚሆን ነው። የምር አንዳንድ ጊዜ እኮ ሰው በጥርሱ እየሳቀ በጣም ብዙ ነገሮችን በሚያደርግበት ዘመን የምር አግብተህ እንኳን ውስጡን እንኳን ማወቅ በሚሳንህ ዘመን ላይ እንደዚህ አይነት ማለት ነው በቃ አንተ መጥተህ የሆነ ነገር ካፍህ ባወጣ ቁጥር የዚህን ያክል ልባትን ሰብስፎ ራሷን አሳልፋ የምትሰጠን ሴት በዚህን ያክል መበደል በዚህን ያክል እንትን ማለት እኔ በጣም ነው የሚያሳዝነኝ የምሬን ነው የምላችሁ የምር እቺ ልጅ በቃ ለዚህ ልጅ ያላትን ቦታ እኔ ከዚህ በፊትም በጣም በተደጋጋሚ እናገራለሁና የሩታ ትልቁ ደካማ ጎኗ አብርሽ ነው። በቃ ወጥቶ መጥቶ የሆነ ምንም ነገር አድርጎ ሊሆን ይችላል ምንም አይነት ጥፋት አጥፍቶ ሊሆን ይችላል። ግን መጥቶ ሩታዬ ወይም የሆነ የሆነ ነገር ብሎ በተወሰነ መልኩ ሊያወራት ሲሞክር ልቧ ቀለጥ ነው የሚለው ወደሱ ለመመለስ ሁለቴ እንኳን አታስብም። እና ትላንትና ምሽት ላይ በሱ ቻናል የተለቀቀውን ቪዲዮ ብዙዎቻችሁ አይታችኋል፣ እና ናፍቀሽኛል ሲላት እንዴት እንደሆነች ሁላችሁም አይታችኋል። ዛሬ ከዛም አልፎ ከሄርሜላ ጋር ቪዲዮ ሰርቶ፣ በእርግጥ ሁለቱን ቪዲዮዎች ብዙ ሰፊ ጋፕ ላይኖራቸው ይችላል። አንዳንድ ጊዜ እዚህ ጋር መተው ቪዲዮዎችን ሲለቁ በአንድ ቀን የተቀረጸ ቪዲዮ መስት አከታትሎ ሊለቁ ይችላሉ። ምናልባትም የሄርሜላ ቪዲዮ ከነዚህ ከሁለት ቪዲዮዎች በኋላም የተለቀቀ ቪዲዮ ሊሆን ይችላል። አይዶ ነው የምናውቀው ነገር የለም። ግን ብቻ እቺ ልጅ ለሱ ምን አይነት ቦታ እንዳላት ነው እኔ የተረዳሁት ማለት ነው። ሰላም እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነው። ዛሬ እንግዲህ ከመሸ በአዲስ ቪዲዮ ተመልሰን ወደ እናንተ እናል። ዛሬ በሩታይ ያንን ቪዲዮ አይቼ የምር እኔ አንዳንዴ ነገሮች እንዴት ናቸው፣ ፍቅርስ ምን ያክል ኃያል ነው ምን ያክል ከባድ ነው የሚለውን ነገር እንዳይና እንታዘብ ነው ያደረገኝ። የምሬ ነው። አሁን ላይ በሁለቱም ሳይድ ያለው ፍቅር በጣም ለማየት ነው እየሞከርኩ ያለው፣ በሩታም በኩል ያለው ፍቅር ነው፣ በሄርሜላም በኩል ያለው ፍቅር ነው፣ በአብርሃም በኩል ያለው ብቻ ነው አልምጥ እየሆንብኝ ያለው እንጂ እኔ ሁለቱም ሴቶች ላይ መፍረድ አልፈልግም። የምሬን ነው ምላችሁ፣ ሁለቱም ሴቶች ላይ መፍረድ የማልችልበት ትልቁ ምክንያት ሁለቱም ሴቶች ለዚህ ልጅ በቃ የተለየ ቦታና የተለየ ፍቅር ስላላቸው ነው። እራሳቸውን በዚህ ልክ ጥለው ራሳቸውን በዚህ ልክ አሳልፈው ሰጥተው የዚህን ያክል ዋጋ እየከፈሉለት ያለው ማለት ነው። እኔ ሄርሜላን በጣም በብዙ ጊዜ ሳጣ ጥላት በጣም ብዙ ነገር ስለነበረ፣ ግን ዛሬ ስሜቷ ገብቶኛል በቃ እቺ ልጅ ስላፈቀረች እቺ ልጅ ለዚህ ልጅ ልጅ የሆነ ቦታ ስላላት የሰው አፍ ሳይበግራት እዚህ ሚዲያ ላይ የሚባለው ነገር ሳያሸንፋት የትኛውም አይነት ነገር ይምጣ ብላ በጣም ብዙ መስዋዕትነቶችን እየከፈለች ከዚህ ልጅ ጋር ያላትን ግንኙነት ማለት ነው ለሰከንድ እንኳን ስታቋርጥ አላየናትም። ይሄ ሰው ምንድን ነው? ፍቅር ነው። በቃ በሌላ ነገር ልንመዘግበው አንችልም። የሩታም ተመሳሳይ ነው፣ በነገራችን ሄርሜላ አሁን ላይ የምትራመዳቸውን መንገዶች በሙሉ ተራምዳ መታለች፣ በሙሉ አሳልፋ መታለች እና ህይወቷን ገንብታለች። ህይወቷን በተወሰነ መልኩ አንድ ስቴፕ ከፍ አድርጋለች። ወይም አሁን ላይ ሄርሜላ ያለችበት ደረጃ ላይ አይደለችም ሩታ ያለችው። አንድ ስቴፕ ከፍ አድርጋ ወደ ሌላ ደረጃ ተሻግራለች። እና ወደ ሌላ ደረጃ ከተሻገረች በኋላ የዚህ ልጅ ጸባይ ትልቅ ፈተና ሆኖባታል። ግን ደግሞ ውስጧ ትልቅ የሆነ ፍቅር፣ ትልቅ የሆነ ቦታ ለአብረሽ ስላለ በየትኛውም አጋጣሚ ማለት ነው ደካማ ጎኗ አብርሃም ስለሆነ በሱ የመጣባትን ነገር ማለት ነው በቃ ተሸንፋ አሸንፋ ማለፍን ትፈልጋለች። ተሸንፎ ማሸንፍ በሚለው ወይ ማለት ነውና ይሄ ልጅ አው ይበድላታል። ይሄ ልጅ አው ያሳዝናታል። ይሄ ልጅ በጣም ብዙ ነገር ያደርጋታል። ከሷም አልፎ እኛ ተመልካቾች ጭምር በጣም በምንታዘበው ደረጃ በጣም ብዙ ነገሮችን ሲያደርጋት እየተመለከትን ነው፣ እና ይሄ ሁሉ ነገር አልበገራትም። ይሄ ሁሉ ነገር ወደኋላ እንድትመለስ አላደረጋት እኔ አብርሃም አሁን ያለህበት ስቴጅ በጣም ብዙ ነገር ሊያስደርግ ይችላል። አዎ ወጣትነ፣ አዎ አዎ ልጅ ነ አዎ በዚህ እድሜ በጣም ብዙ ስኬቶች ላይ ደርሳል እና እውነት ነው። እነዚህን ነገሮች የምታስተናግድበት የምትቋቋምበት መንገዶች ከባድ ሊሆኑብህ ይችላሉ። የፈለከውን ነገር ማድረግ የምትችል የፈለከውን ነገር ማግኘት የምትችል አይነት ሰው አድርገህ ራስህን ማሰብ ስለምትችል በጣም ብዙ ስህተቶችን ልትሰራ ትችላለህ። እንደውም እኔ አሁን ላይ እየተረዳሁ ያለሁት እንደዛ ነው። ባለፈውም ቅድም መግቢያ ላይ ነግሬያችኋለሁ። ተናገረው ንግግር ነበረ። እኔ ስሜቴን ብቻ ነው ማዳመጥ የምፈልገው የትኛውም አይነት ነገር ቦታ መስጠት አልፈልግም ለሚለው እዚህ ሚዲያ ላይ ለሚወራው ነገር ቦታ መስጠት አልፈልግም። እውነቱን እውነቱን ነው። በነገራችን ላይ ሚዲያ ላይ የትኛውም አይነት ነገር ይመጣል። እኔ እዚህ ጋር የሆነ ቪዲዮ ዛሬ በተለቀቀው ቪዲዮ ዙሪያ ሰርቼ ላልፍ እችላለሁ ነገ ይሄንን ነገር መልሼ አላወራውም። ነገ አብርሽ ሌላ በሚለቀው ቪዲዮ ሌላ አይነት ቪዲዮ ልሰራ እችላለሁ እንጂ ነገ በዚህ ጉዳይ እኔም መጥቼ ሐሳቤን እኮ አልሰጣችሁም። ይሄ ግልጽ የሆነ ነገር ነው። እሱም ይሄንን ነገር ያውቃል። ሚዲያ ላይ የትኛውም አይነት ነገር ቢደረግ ስለዛሬ ይወራል እንጂ ነገ ሌላ ነገር ስታደርጉ ስለሌላው ነገር ይወራል እንጂ ስለዚህ ስላደረው ጉዳይ አይወራም ሰው ይህንን ነገር ደግሞ በደንብ የሚያውቅ ይመስለኛል አብርሃም ማለት ነው። ስለዚህ ለየትኛውም ነገር ደንታ እንደማይሰጠው ልጁ በደንብ ተናግሯል። እና የፈለገውን ነገር እያደረገ ሪላክስ እያደረገ መንቀሳቀስ እንደሚፈልግ ተናግሯል። ይሄ ነገር ግን ዛሬ ላይ አየኸው እንጂ ነገ ላይ ትልቅ የሆነ ጉዳት አለ። ትልቅ የሆነ እኔ ነኝ እንደዚህ ያደረግኩት የምንልበት ነገር የለም። አንዳንዴ ወደኋላ መለስ ብለን ስናይ የእውነት እኔ አንዳንዴ በተቀመጥኩበት የሆነ አረፍ ብዬ ጋር ደም በምልባቸው አጋጣሚዎች የማሰባቸው ነገሮች አሉ። ወይ ይሄንን ነገር ባላደረግኩበት የምንላቸው ነገሮች ይኖራሉ። በሁላችንም ሕይወት ውስጥ እና ነገ ላይ መልሰ የነዚህ ነገሮች ስታያቸው እንዲህ ምን አለ እነዚህ ነገሮች ባላደረኩ። ምክንያቱም አሁን ላይ አንተ ትልቅ የሆኑ ሞመንቶችን የምታሳልፍበት ጊዜ ነው። እኔ የዛሬው ቪዲዮ በጣም ነው ደስ ያለኝ፣ የምሬ ነው እንደ እንዳንድ መዝናናት ነው እኔም በራሴ ሞመንት አለፍ ይበታል። ምክንያቱም እንደዚህ አይነት ቪዲዮዎችን ሰርቻለሁኝ እኔ ራሴ ማለት ነው። ምክንያቱም ምን አይነት ከባድ ሲትዌሽን እንደሆነ ሁላችንም እናውቀዋለን። እና እንዳንተ ሀባብ ባልሸከምም ሌላ የሚከብድ ነገር እንደዚህ ሆዴ ላይ አድርጌ ምናምን፣ በጣም እሱ ብዙ ጊዜ ማለት ነው እቃ ማጠብ ይከብደኛል የምትልባቸው አጋጣሚዎች ነበሩ። ምክንያቱም እቃ ለማጠብ በሚቀመጡበት ጊዜ ሆዳቸው በጣም ከፍ ስለሚል ያቺ ነገር በጣም ታስቸግራቸው ነበርና ዛሬ አንተ ይሄንን ቦታ ተክተ እንድታሳልፍልኝ ፈልጋለሁኝ ብላ ቪዲዮ ሰርቼ ነበር። ብዙዎቻችሁ አይታችሁታል ብዬ አስባለሁኝና በጣም ዩቲዩብ ውስጥ ያለው እንኳን አደረግኩት ነው የምትለው መለሰ ስታየው እና እኔ የዛሬ ቪዲዮ በጣም ነው ደስ ያለኝ። ልክ ከሩት ታኩ እየሳቁ እየተዝናናው ምናምን ነው ያየውበትና ግን እሷ ሳቁ ውስጥ ሳይ ምን አለ ደስታዋ ሙሉ እንዲሆን ምን አለ ልክ በፊቱን አብርሃም ብትሆንላት የሚለውን ነገርም እያየሁኝ ነ ልክ የበፊቱን አብርሃም ሆነ ያላት በእያንዳንዱ ሞመንት አብርሃት ብትሆን ኖሮ ልዩ የሆነ ነገር ይኖረዋል ብዬ አስባለሁ። እና እንጃ እንደዛ ቢሆን በጣም ደስ ይለኝ ነበረ። ግን በጣም እኔ እየተወዛገብኩኝ ያለሁት መዋሸት አልፈልግም። በጣም ነው እየተወዛገብኩ ያለሁት። ትናንትና ትላንትና ማታ ላይ ልክ በዚህ ሰዓት ላይ ደስ ብሎኝ ቪዲዮ ሰርቼ ነበር። ቀን ደግሞ የሆነ ቪዲዮ ቲክቶክ ላይ አይቼ እን ልጅ ምንድን ነው እያደረገ ያለው ወይም ብዬ ደግሞ ሌላ አይነት ስሜቴን አጋርቼ ነበር እና አሁን ላይ ደግሞ እንደዚህ አይነት ቪዲዮ ሳይ ይባስ ሌላ ማለት ነው። ሶስት ጊዜ ሀያ አራት ሰዓት ባልሞላ ጊዜ ውስጥ ሶስት ጊዜ አወዛግበኛል። እኔም ብቻ ሳይሆን ሙሉ ተመልካቾችንም ጭምር ሶስት ጊዜ እንዳወዛገብካቸው ነው የሚሰማኝ አሁንም ቢሆን መታረቃቸውን የሚገልጽ ምንም አይነት ነገር አልሰራችሁም። በሄርሜላ በኩል ያለውንም ስሜት ልናቅ አልቻልንም። ግን እዚህ ታሪክ ውስጥ ወይም እዚህ ህይወት ውስጥ ማለት ነው ድራማም ይሁን ሪልም ይሁን እነዚህ ሁለት ሴቶች ለአንተ ምን አይነት ቦታ እንዳላቸው፣ በፍቅር የተያዙ ሴቶች ምን ሊያደርጉ እንደሚችሉ ጭምር በሚገባ ነው ያየሁት፣ በሚገባ ነው የተረዳሁት እና በዚህ ፍቅር ታሪክ ውስጥ አልምጡ አብርሃም እንደሆነ ነው የተረዳሁትና፣ ብቻ ለማንኛውም ያው እኔ ከዚህ በላይ ስሜታዊ ሆኜ ከዚህ በኋላ አስቴቶችን መስጠት አልፈለኩት። ቪዲዮ ልክ እንደዛሬ ዘና ፈታ እያልኩኝ ሳቅ ባለብኝ ጉዳይ እየሳቁኝ ሀሳቤን እሰጣለሁኝ እንጂ ሌላ አይነት ሞመንት ውስጥ ምገባ አይመስለኝም። በቃ አሁን ላይ እንደውም ጭንቅላቴ ኦልሬዲ ድራማ ነው የሚል አይነት ነገር ነው። የዛሬውን እንትናችሁን ካየሁኝ በኋላ እንደዚያ አይነት ስሜት ማኛለሁ ሶ ዛሬ እኔ ከተለቀቀው ቪዲዮ የተረዳሁት ታሪክ ይህንን ነው። እናንተ ምን አያችሁ? ምን ተረዳችሁ? እስቲ ኮመንት ሴክሽን ላይ አስፍሩልኝ። ነገ በአዳዲስ መረጃዎች መልሼ አገኛችኋለሁኝ። እወዳችኋለሁኝ። ይመቻችሁ።